እፎይ የቁርአንን ገበና ሲገልጥ ኦርቶዶክስ ጎሽ ጎሽ ነበረ እኔ እሻላለሁ፣ ክርስትና ይሻላል ብለሽ፣ ዛሬ ደግሞ እናንተ የተሸከማችሁትን ገበና እናንተ ቤት ውስጥ የነበሩት ክርስቶስ ብርሃን አብርቶላቸው ገበናውን መዘርዘር ሲጀምሩ እነሱን ደግሞ ይገደሉ እያላችሁ ትዝታው ቤተክርስቲያንን ካደረጋት በላይ አልሆነችም፣ ይህች ቤተክርስቲያን። አዎ ትዝታው ሳሙኤል ይህን ለህግ ይቀብልን። ቤተክርስቲያንን ሲዘልፍ የነበረው ፓስተር ትዝታው ሳሙኤል በትላንትና ሁለት አዲስ አበባ መግባቱ ተገልጸዋል። ሊያዝ ይገባዋል። ይህ ሰው ሊያዝ ይገባዋል። ትዝታው ሳሙኤል አዲስ አበባ ገብቷል። ታቦትን መጥፋት ያሲል ሲናገር ነበር። ዛሬ ትዝታው ሳሙኤል ገብቷል። ከቀናት በኋላ ደግሞ ቀለሜ ይገባል። ስለዚህ ቤተክርስቲያን እንዴት ነው እነዚህ ሰዎች ላይ እርምጃ ለመውሰድ አታስብም? እኔ ትዝታው መጣ አይደለም ትዝታው ለምን መጣ የሚለው ጥያቄ ላይ እኔን በመቃወም የምታስቆሙት የእግዚአብሔር መንግስት ስራ የለም። ሁከት በመፍጠር ሽብር በመፍጠር እኔ እኮ በበር ነው የገባው። በበር የገባን ሰው እንደዚህ ባለ መንገድ ማብጠልጠል አስፈላጊ አይደለም። ሌላ መልክ ሰቶ መናገር ነው ወንጀል፣ ወንጀሉ እሱ ነው። እንደውም እኔ ቪዲዮዎቹን ለመረጃ ይዣቸዋል። በምን አይነት መንፈስ የተናገሩ ሰዎች እንዳሉ አይቻ። ለጸብ እና ለክርክር አገር ለማተራመስ ስትጠቀምበት ወንጀለኛው አንተ ነው።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

እፎይ፣ የቁርኣንን ገበና ሲገልጥ ኦርቶዶክስ ጎሽጎሽ ትይ ነበረ። እኔ ይሻላለሁ፣ ክርስትና ይሻላል ብለሽ፣ ዛሬ ደግሞ እናንተ የተሸከማችሁትን ገበና እናንተ ቤት ውስጥ የነበሩት ክርስቶስ ብርሃን አብርቶላቸው ገበናውን መዘርዘር ሲጀምሩ እነሱን ደግሞ ይገደሉ እያላችሁ፣ እኛ ግን የሚደብቀን ኢየሱስ ክርስቶስ ይባላል። ሀሎ፣ ወንጌል ባህሪው ነው ያሰድባል፣ ያስነቅፋል፣ ያሳድዳል። በማቴዎስ 5:11 ላይ ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገርባችሁ ብፁዓናችሁ ተብለናል ዋጋችሁ በሰማያት ታላቅ ነውና ከናንተ በፊት የነበሩትን ነቢያት እንዲሁ አሳደዋቸዋልና እኔ ለትዝታው ደስ አለኝ። እኔ ለትዝታው ደስ አለኝ። በእውነት ዛሬ ትዝታው ሳሙኤል ገብቷል። እሺ ኢትዮጵያ ማለት ነው። ከቀናት በኋላ ደግሞ እንጥቀለሜ ይገባል። ኤርሚያስ ማለት ነው። ስለዚህ ቤተ ክርስቲያን እንዴት ነው እነዚህ ሰዎች ላይ እርምጃ ለመውሰድ አታስብም? ታስባለች። ማለት በህግ እንዲጠየቁ፣ በቃ ውጭ ላይ ሆነው ያወሩት ነገር ለህግ አያስጠይቃቸውም? እኔ እንኳን ህግ ተኮር ነገር አምና፣ እንግዲህ የህግ ባለሙያ ምናም ካለ ማብራሪያ ቢሰጥ መልካም ይመስለኛል። እንዴት መሰለህ እናንተ እዛው በቅርበት ቤተክርስቲያን ጋር ስላላችሁ ምናምን ይሄ ለሚመለከተው አካል እንትን ብላችሁ ይሄ ነገር መፍትሄ መስጠት አለበት። ውጭ ሆኖ የተሳደጉትን ማስተካከል አለባቸው። ዛሬ ትዝታው ሳሙኤል ገብቷል፣ ከቀናት በኋላ ደግሞ ኤርሚያስ ይገባል። አሁንም ምን ይዘው ምን አጀንዳ ይዘው እንደገቡ ቤተክርስቲያን ላይ አይታወቅም። ሁሉም ነው የሚገቡት። እነ ኤፍሬም ባለ ጊዜ ሁሉ ይገባል። ፕሮግራም አላቸው። ስለዚህ ይሄ ነገር ቤተ ኦርቶዶክስ ተዋህዶ ቤተክርስቲያን ልታስብበት ይገባል። ሰዎች በሕግ ሊጠየቁ ይገባል። እንደፈለጉ የሰው አይምሮ ላይ እየተጫወቱ ውጭ ሆነው ሲገቡ ደግሞ ሰላማዊ መስለው መግባት የለባቸው ምጣለ የሚሆን ይህን ሰሞን ከግዝት የጠፋ ወደ ኢትዮጵያ ስለሚመጣ ነው ቱቢዮነስ ተኒንጃ እስቲ እንደዚህ አይነት ነገሮች እንዴት ይታያሉ? ነገር አምናሹ እውነት ለማውራት ማላውቀው ነገር ላይ መፈትፈት ብዙም አልወድም። ግን ከጓደኞች ጋር ከቅርበት ያው ቤተክርስቲያን ቅርበት ስላላችሁ እናንተ ይሄን ይሄን እንትን ማለት ትችላላችሁ። እስቲ የሚመለከታቸውን አካላት አትሊስት የህግ ባለሙያም አንድ የህግ ባለሙያ እናውቀዋለን በቅርበት እሱን እስቲ እናውራዋለን። መውጣት አለበት። ያኛውም እንደዚያው እኔን በመቃወም የምታስቆሙት የእግዚአብሔር መንግስት ስራ የለም። ሁከት በመፍጠር ሽብር በመፍጠር እኔ እኮ በበር ነው የገባሁት። በበር በበር የገባን ሰው እንደዚህ ባለ መንገድ ማብጠልጠል አስፈላጊ አይደለም፣ አስፈላጊ አይደለም። ምንም ለውጥ ማያመጣ በበር ነው የገባሁት። ክብር ለእግዚአብሔር ነው። ቤተሰቦች ሲቀበሉኝ ነው የታየው እንጂ ምንም ሌላ ነገር የለም። ይህንን ግን ሌላ መልክ ለመስጠት መጣ። በነገራችን ላይ የሚያስከስሰው ይሄ የሚያስከስሰው ይሄ፣ ወንጀሉ ይሄ። በበር መንግስት እዛ እንትን ላይ ኤርፖርት ላይ ማህተም አድርጎ ሲያስገባ በበር መጥሏል፣ ሕግን ጠብቆ መጥሏል። እንዲህ ባለ መንገድ የገባን ሰው ሌላ መልክ ሰቶ መናገር ነው ወንጀል ወንጀሉ እሱ ነው። እንደውም እኔ ቪዲዮዎቹን ለመረጃ ይዣቸዋለሁ በምን አይነት መንፈስ የተናገሩ ሰዎች እንዳሉ አይቻ ለመረጃ የተቀመጡ ነገሮች አሉ። የሚያስከስሰው እንደውም ይሄንኑ መልካምና ሰላማዊ የሆነ ጉዳይ ለፀብና ለክርክር አገር ለማተራመስ ስትጠቀምበት ወንጀለኛው አንተ ነህ፣ ወንጀለኛው። ስለዚህ መታደስ ያለበት ነገር ሁሉ ይታደዛል። ያቀረብናቸው ጥያቄዎች ትክክለኛ እና ፍትሃዊ እንደሆኑ ከእግዚአብሔር ቃል አንጻር መጽሐፍ ቅዱስን ይህንን የእግዚአብሔርን መለኮታዊ ቃል መሰረት አድርጌ የተናገርኳቸው ነገሮች ምን ያህል ለውጥና ተጽዕኖ እንዳመጡ ካሳለፍናቸው ወራት በቅርብ ጊዜ ከተከናወኑ ነገሮች መረዳት ይቻላል። ቀጥተኛ የሆነ የማርያም አምልኮ የሚፈጸምበት ቤት እንደሆነ ስንናገር ነበር ማርያም አምላክ ናት ሲሉ መስቀልና ማርያም እኩል ከፈጣሪ እኩል ይመለካሉ ስንል ነበር። ወጥተው ሲናገሩ በቪዲዮ አሳየናል። የምንቆርበው የማርያምን ስጋና ደም ነው ሲሉ በአፋቸው ሲናገሩ አሰማናል። አይደለም፣ ቤዛ አይደለችም ለሚለው የአቡነ ገብርኤል ትምህርት ስፍራ አልበቃ ብሏቸው ኡ ሲሉ የነበሩ ሰዎችን በተነጻጻሪነት አቅርበን። የአቡነ ገብርኤልን ትምህርት ደግሞ አቅርበን አሳየን በተነሳሳሪነት ማለት ነው። እውነትን ሰዋወቅ ማርያም ቤዛ እንዳልሆነች እስከ ጥግ ድረስ ተነገረ። አንዲት ጥቅስ ማምጣት አቅቷቸው ዘጋትቻ ዘእንዚናዙ ሲሉ ነው። ምንም ያመጡት ማስረጃ የለም። ስለዚህ ወደ ምን ነው ወደ ጸብ ነው የተቀየረ፣ ወይም ደግሞ ወደ እርግማን ነው። ፊት ለፊት እየታየ ያለን እውነት ለመካድ ሌላ አይነት ድራማ መፍጠር አያስፈልግም። አቅሙ ካለ ይሄንን በመረጃና በማስረጃ እንነጋገር ነው የሚባለው። አቅም ካለ ማለት የእግዚአብሔር ቃል ሙላት ካለ እውነት እነዚህ ነገሮች ትክክል ናቸው ብለህ ማስረጃ ማቅረብ የምትችል ከሆነ ቃለ እግዚአብሔርን መሰረት አድርገህ የምትናገር ከሆነ መምጣት። ከዛ ውጪ ድራማ በመፍጠር የምታስቆመው ወንጌል የለም። እንኳን የቲክቶክ ዛቻ የነኔሮና የነቄሳር ዘመን ዛቻ ወንጌልን አላስቆመውም። በነገራችን በኔሮ ዘመን የሆነው ነገር እንኳን ወንጌልን አላስቆመው አላስቆመው ወንጌል አይቆሙ እንደው መጽሐፍ ቅዱስ የሚናገረውን ነገር እዚህ ላይ መጥቀስ እፈልጋለሁ። የእግዚአብሔር ቃል ግን በኃይል ያድግ ነበር። አሌሉያ! ጠንቋዮች መጽሐፋቸውን እየጣሉ ወደ እግዚአብሔር መንግስት ዘወር ሲሉ በሐዋርያቱ ዘመን የተፈጸመን እውነት መጽሐፍ ቅዱስ እንዲዘግቦ ያስቀምጠልናል። የሐዋርያ ሥራ ምዕራፍ 19 ምዕራፍ 19 ላይ ከቁጥር 19 ጀምሮ ያለው እናም ፖስት አድርጎት የሐዋርያ ሥራ ምዕራፍ ቁጥር 19 ኦኬ። ከአስማተኛዎችም ብዙዎቹ መጽሐፋቸውን ሰብስበው በሰው ሁሉ ፊት አቃጠሉት። በሰው ሁሉ ፊት ወንጌል ሲሰበክ ይሄ ነው። አዩ። አሁን ተአምረ ማርያም ሲቃጠል ያየንባቸው ቦታዎች አሉ ኢትዮጵያ ውስጥ። ይሄ ወንጌል ከተሰበከ በኋላ በግልጥ የተአምረ ማርያምን የአጋንንት ትምህርትነት ገልጠን ስንናገር ህዝብ ገብቶት በኢትዮጵያ ምድር ሽቦ ላይ ሰቅሎ ተአምረ ማርያምን በጧፍ አንድዶታል። ይህንን ይሄንን ባይናቸው አይታችሁታል ባይ ባይናችሁ። አዩ። የጥንቆላ መጻሕፍት እየወጡ ይቃጠላል። ወንጌል ሲሰበክ የሚሆነው ይሄ የጠንቋይና የሟርተኛ የደጋሚ አስማተኛ ሰራ ሁሉ ይዋረዳል፣ ይፈርሳል። ሃሌሉያ። ምናልባት ፊልጶስ እስከሚመጣ ድረስ ኢትዮጵያዊውን አጥምቆ እስከሚመጣ ድረስ ትልቁ የእግዚአብሔር ኃይል እየተባለ የሚጠራ ሲሞን የሚባል ጠንቋይ ነበረ። አገሩን ያዘ፣ ሰማሪያን የተቆጣጠረ በምትሃት ህዝቡን ያስገርም ስለነበር ትልቁ የእግዚአብሔር ኃይል እሱ ነው እየተባለ ሰዎች ይከተሉታል። የሚገርም እኮ ነው። ፊልጶስን ልክ ኢትዮጵያዊ እንደረባ ካጠመቀ በኋላ መንፈስ ቅዱስ ነጥቆ ወደዚህኛው ስፍራ፣ እዚህ ስራ አለኝ እና እዚህ ስበካል። ዝም ብሎ የሚከናወን ነገር የለም። የእግዚአብሔር መንፈስ በመራን መንገድ፣ እሱ በወሰደን መንገድ ሄደን ወንጌልን እንሰብካለን። ኢትዮጵያ ከሆነ የሚሰበክ ይሰበካል፣ አረብ ሀገር ከሆነ ይሰበካል። አይገርምህም? እንግሊዝ አገር ከሆነ ይወስዳል። በሆነ ምክንያት ያንን ሰው ለዛ ስራ የመረጠውን ሰው እግዚአብሔር ያመጣዋል። ይሄ የመንፈስ ቅዱስ ስራ ነው። ይሄ ግለሰባዊ የሆነም ነገር አይደለም። ዘመኑ ሲደርስ ከዛ በኋላ አመጣውና ፊልጶስ በሰማሪያ ወንጌልን ሲሰብክ ያንን ጠንቋይ ሲከተል የነበረ ህዝብ በሙሉ እውነት ተገለጠ፣ አይኑ በራ። የእግዚአብሔር ኃይል እንዳልሆነ አወቀ። አይ ምትሐት እኮ ያደርጋሉ እኮ። አያደርግም፣ አይደለም። አስመስሎ ኢሚቴት አድርጎ የሚሰራቸው ነገሮች አሉ፣ ግን እውነት አይደሉም። ወይም የእግዚአብሔር ኃይል የፈጸማቸው ተአምራቶች አይደሉም፣ ምትሐቶች ናቸው ፍታቶች ናቸው። ከዛ በኋላ ህዝቡ ንስሐ ገብቶ ተጠምቆ ወደ ጌታ መንግስት ሲፈልስ ሲሞን የሚባለው ጠንቋይ ራሱ ተጠምቆ የወንጌል አርበኛ ሲሆን ታይዋል። የሚያሳድደውን መንገድ ሲያገለግል ትመለከታል። ስለዚህ እንደ ፊልጶስ የተመረጡ አገልጋዮች በሆነ ስፍራ ላይ እንዲሰሩ የእግዚአብሔር ፈቃድ እኔን እንደሚጠቀም ሌላውን አገልጋይ እግዚአብሔር ይጠቀማል። እግዚአብሔር ብዙ አገልጋዮች ያሉት ጌታ ነው ስሙ ለዘላለም የተባረከ ይሁን። በትህትና፣ በፍቅር፣ በአክብሮት የምናገለግለው ጌታ ነው። ኢየሱስ በመስቀል ላይ የከፈለው ውድ ዋጋ ዝም እንዳንል ለሊትና ቀን የሚቆሰቁስን የጀርባው ውትራት፣ የጎኑ መወጋት፣ የእሾሁ አክሊል እንቅልፍ የማይሰጥ ሲገባህ ነው። የፍቅር ክርስቶስ የሞተለት ህዝብ በጥንቆላ ሲያልቅ እያየ ወንጌል ከመስበክ ወደ ኋላ የማትለው ኢየሱስ ከገባ ቁስሉ ከታየ የጀርባው ተንበርከታ አየ ዝም ማስብል፣ እየጮክ ወንጌልን እንድትመሰክር የሚያደርግ ያ የእግዚአብሔር ፍቅር በክርስቶስ የተገለጠው የህማም ሰው ሆኖ ደሞ አልቆ አጥንቱ እስኪታይ ድረስ መከራ ተቀብሎ የተሰቀለልን ጌታ ሲገባ እዚህ የሚሞተው በጥንቁላ የሚያልቀው ህዝብ ያሳሳ፣ ዘመዶች ያሳሳዋል። እኔ የገባኝ እንዲገባ ጸልይላለሁ ወንድም፣ እኔ የተረዳሁት እንድትረዳው ጸልይላለሁ ግን አሁን ሰዎችን የምታታልሉበት ዘመን አይደለም። it's late ረዷ ነፍሳት እየነቁ ነው። አይዮ ነፍሳት እየነቁ ነው። እኛ ሰዎችን ወደ እግዚአብሔር መንግስት ነው ምን ጨምረው ወደ እግዚአብሔር መንግስት ነው፣ ወደ ኢየሱስ ነው፣ ወደ ንጉሱ ነው ምንጠራ፣ ወደ ማንም አይደለም። በጎቼ ድምጼን ይሰማሉ ይከተሉኝማል ብሎ ወደሚናገረው ጌታ እንጂ ምናመጣው ወደ ሆነ ተቋም አይደለም። ኢየሱስ ያለው ሰው ምንም አይነት ቦታ ላይ ቢኖር የኢየሱስ ነው። ኢየሱስ የሌለው ሰው የትኛውም አይነት የእምነት ተቋም ውስጥ ቢኖር ህይወት የለውም። ይሄን እውነት ይሄን እውነት ነው። ስለዚህ ጠንቋዮቹ በሙሉ ሲቀየሩ ታለ ምን ሲሰበክ ወንጌ እና አቡነ ዘካርያስ ሊቀየሩ የሚችሉት ይሄንን ድግምት ከነነፍሱ ነፍሱ በግ የሚቀብሩ ጳጳሳት ማርያም አትፀዳዳ ብሎ የሚያስተምርና የሚያምን ሰው? ሱፐርናቹራል አድርጎ መለኮት አድርጎ የሚያቀርብ ሰው ሊለወጥና ወደ እግዚአብሔር መንግስት ዝቅ ብሎ ሊመጣ የሚችለው እውነት ሲነገረው ነው፣ ወንጌል ሲነገረው ነው። እግዚአብሔር በቀሚስ አይሸወድም፣ ልንገር፣ እግዚአብሔር በጥቁር ልብስ አይሸወድም፣ አታታለው። እግዚአብሔር በትህትና ጌታ ኢየሱስ እንደተናገረው እምነት ሞኝነት ነው። ካልኩሌት ተደርጎ የሚደረስበት እንትና የሂሳብ ስሌት አይደለም። እምነት እርግጠኝነት ከረገጥከው መሬት በላይ እግዚአብሔር ማመን ያዳነህ ጌታ በቂ በቂ እንደሆነ አምነህ ምትክ ምንም አትደርብበት። ለኔ ካልጠቀመኝ ለቄሱ ላንተ ሊጠቅመኝ እኛ ሄደንበት ያልጠቀምን መንገድ ላንተ ሊበጃ አይችልም። ኢትዮጵያ የምትፈወሰው ኦርቶዶክስ ብትፈወስ ነው። ዚስ ዚስ እውነት ነው። በቃ ያው እኛ ያልረገጥነው የኢትዮጵያ ምድር የለም። በእውነት በኦርቶዶክስ ቤተ እምነት ውስጥ ሆነን በታማኝነት በቅንነት አገልግለናል። በአህያ በበቅሎ ላይ ተጭነን ጳጳሳት ማይገቡባቸው ገጠሮች ውስጥ እኛ ገብተን አገልግለናል። እግዚአብሔር ምስክር ነው። በመኪና ማይገባ ቦታ ገብተናል። እና ወደዚህ ወደ በዲላ መስመር ተደርጎ የሚካሄድ አገር አለ፣ ወደ ቡሌ የሚባል ሀገር አለ፣ ሀገረ ሰላም የሚባል ሀገር አለ ምናምንና፣ ወደዛ ሄድን እና በበቅሎ ነው የሄድነው። ስንደርስ በቃ የጭናችን ተላልጧል ልንራምድ ስንል እንኳን መራምድ አልቻለም። እነሱ ደግሞ በገባንበት ቀን እንድናገለግል ሰው ጥቅጥቅ ብሎ እየጠበቀን ነው። በቃ ምንም በቅቤ ታሽታችሁ ትወጣላችሁ ብለው በቅቤታሽተን የእግራችን እንዲላቀቅ ተደርጎ እንደምንም ተበረታተን በቃ ሄድን ማለት ነው እና ደክሞታል በጋሻ እኔ ዘመርኩኝ መጀመሪያ በጣም ተነቃነቀ ጉባኤው፣ በቃ ልዩ መንፈስ ነበረው። ከዛ በጋሻው ወጣ። ያኔ ይሰብክ የነበረው ስብከት ዘንዶ ለምን ይቆጣል የሚል ነበር። እኔ አሁን በጋሻው አሁን ነው ዘንዶ ለምን እንደሚቆጣ የሚገባው እንጂ ያኔ አንድ ሰዓት ተኩል ነው ያስተማረው። በጣም ረጅም ነው፣ ደክሞታል። ግን በቃ ያንን ትምህርት በተለይም ስለ ማርያም አማላጅነት ነበር የሚናገር፣ ማርያም ታማልዳለች እያለ ማለት ነው። አንተ እኮ እግዚአብሔር እኮ ነው ነፃ ያወጣ ነ ወንድሜ፣ ጨለማው በጣም ከባድ ነበር። በጣም በቃ እና አንድ ሰዓት ተኩል ካገለገለ በኋላ መጨረሻ ላይ አሁን ከዚህ በኋላ አንድ ጥያቄ ጠይቃችኋለሁኛል። ለካ ውስጥ የገባ ጥንበዝ ብሎ የገባ ሰውዬ አለ። መሀል ላይ ነው የተቀመጠው። ደግሞ ማርያም ታማልዳለች ወይስ አታማልድም? ማለት በስፒከር እሱ መሀል ላይ የተቀመጠው ሰውዬ አታማልድም። ጉባኤው በሙሉ ነው የሳቀው። መድረክ ላይ የነበሩ ቄሱ በሙሉ በቃ በሳቀ አልጠበቀም እንደዚህ። አንድ ሰዓት ተኩል ያ ሁሉ ርቀት በአህያና በበቅሎ ሄደን አንድ ሰዓት ተኩል አስተምሮ መጨረሻ ላይ ፈረሰ። ከዛ በኋላ ከስንት ጊዜ በኋላ እና እጅና እግሩን ይዛችሁ አውጡልኝ። ለወጋጁ ተናደደ በጣም። ድረግ ላይ ወንጌል ላይ ጥርስ ማፋጨት ወዳለበት እጅና እግሩን ይዛችሁ አውጡት እንዳለው አውቱን ልጅ ሲል ሰንበት ተማሪ አንከብክቦ አንድ እጁንና አንድ እግሩን ይዘው አወጡት ወደ ውጭ ማለት ነው። ሰውዩ ከረጅም ጊዜ በኋላ ተደዋውለን ስንጫወት እኛ እኮ አልሰማ ብለን እንጂ በሰካራ ሙሉ ተናግሮ ነበር። አለኝ ሞገስ የሆነኝ አለኝ አለኝ ወዶ ማይጠላኝ አለኝ አለኝ አለው የሚለኝ አለኝ አለኝ አለኝ አለኝ አለኝ አለኝ አለኝ አለኝ አለኝ አለ ክብር ለኢየሱስ ይሁን። ኢየሱስ አለልን። ሃሌሉያ እናመሰግናሃለን ኢየሱስ እንወደሃለን ክብር ለስምህ ይሁን ከፍ እናደርጋሃለን። ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ይህ ፍቅርህ ይብዛልን። አሁንም ወዳጃችን አንተነ ለተገፉ ሁሉ ዳኛ ለብቸኞች ሁሉ ወዳጅ ዘመድ ወገን ለአቅመ ደካሞች ድጋፍ የምትሆን ከለላ የምትሆን ክንዳችንን ያበረታኸው ሰዎች ሁሉ ሲሸሹን የቀረብከን ማንም ባይኖር አንተ ከኛ ጋር ስላለህ እንወድሃለን፣ እናመሰግንሃለን፣ እናከብረሃለን፣ እንገዛልሃለን። የሰዎች አጀብ በዙሪያችን እንደ አሸን በፈላበት ዘመን ያንተን ፍቅር ማስተዋል አልቻልም ነበር። ብዙ ሕዝብ በከበበን ዘመን ያንተን አብሮነት መገንዘብ አልቻልም ነበረ። ጌታ ሆይ ሁሉ ዞር ሲል ፍቅርህ ወለል ብሎ ታየን። አጀቡ ሲበተን ያንተን ፍቅርና ያንተን ክንድ ለብቻ ማስተዋል ጀመርን። አጀቡ ሲበተን ፍቅርህን ማየት ጀመርን፣ ክንድህን መመልከት ጀመርን። ስለዚህ እንዘምራለን። ወዳጃችን አንተነ። ብዙ ወዳጆች ያሉት ይጠፋል፣ ነገር ግን ከወንድም በላይ የሚጠጋጋ ወዳጅ አለ ተብሎ እንደተጻፈ አንተ የነፍስ ወዳጅ ነህ። አንተ እውነተኛ አፍቃሪ ነህ። አንተ እውነተኛ ወዳጅ ነህ። ቁስላችንን በዘይት ያሰርክልን፣ ስለ እኛ ቆስለ የፈወስክን ከአህያ ወርደህ በራስ አህያ ላይ አስቀምጠ ያሻገርከን፣ ሃሌሉያ ደጉ ሳምራዊ አንተነ። ስለ ራስ ነው የተናገርከው አንተነ። ቁስላችንን ያሰርክልን እንድንድን የደገፍከን አንተነ። የፈወስከን አንተነ። አቅም የሆንከን አንተነ። ሰው ያደረግከን አንተነ። ስለዚህ እናመሰግንሃለን። በዚህ ዝማሬ ክብር ላንተ ይሁን። አሁንም በማደሪያ ምስጋና ይሙላ። እንወድሃለን ጌታ ኢየሱስ እናከብርሃለን። ክብር ላንተ ይሁን። ይሄው አምልኳችን፣ ይሄው ነፍሳችን ዜማና ቅኔ ለምንወድህ ላንተ፣ ሃሌሉያ ለምትወድህ ላንተ፣ በተግባር ፍቅርህን ለገለጽክልን ላንተ አናማርም። አንተ አለህን። አንተ እንኳን ብቻህን የቀረብበት ጊዜ ነበረ። አንተ እንኳን በመስቀል ዙሪያ ሁሉ ተበተኑ፣ ብቻህን ቀረ፣ ብቻህን ቀረ። ጌታ ኢየሱስ ብቸኝነትን ብታውቅ ስለሆንክ ብቸኞችን ትረዳለህ። የተገፉትን ታግዛለህ። አለው ትላለህ ጳውሎስ እንዲህ አለ፣ ጌታ ግን በቀኝ ቆሞ አበረታኝ አለ። ብቻውን ሊገደል ባለበት ጊዜ እንኳን ከእሱ ጋር ነበርክ፣ አጠገቡ ነበርክ። ጌታ ሆይ አንተ ጥለህም አትሄድ በበረሃ ቢሆን በከፍታ ቢሆን በውርደት ቢሆን እማትለይ እውነተኛ ወዳጅ አንተነህ ዘምሩለት ወዳጃችሁ ኢየሱስ ነው። ውዶቼ ይሄንን የምትሰሙ ወዳጆቼ ሁሉ እህቶቼና ወንድሞቼ ሁሉ እውነተኛ ወዳጅ ኢየሱስ። ሁሉ ቢተውሽ የማይተውሽ ኢየሱስ። ሁሉ ቢረሳ የማይረሳ ኢየሱስ ብቻ። እሱ መገፋትን ያውቃል። እሱ መገፈፍን ያውቃል። እሱ መዋረድን ያውቃል። እሱ የምራቅ መተፋትንና በጥፊ ፊትን መመታትን በዘንግ መቀጥቀጥን ያውቃል። መሰቀልን ያውቃል። አይተውህም አይተውሽም። ኢየሱስ ከኔ ጋር አለ። ኢየሱስ ካንተ ጋር አለ። ኢየሱስ ካንተ ጋር ለ ሃሌሉያ፣ እናመሰግናለን። ጌታ ኢየሱስ ክብር ሁሉ ለአንተ ይሁን። መንፈስ ቅዱስ አለ። በዚህ ጉባኤ መካከል መንፈስ ቅዱስ አለ። የእግዚአብሔር ብሩኩ መንፈስ አለ። ውስጤን የሚንጠው የእግዚአብሔር መንፈስ አለ። እንደማይቋረጥ ጅረት በውስጣችን የሚፈሰው የእግዚአብሔር መንፈስ አለ። ከሆዳችን የሚፈልቀው የእግዚአብሔር መንፈስ አለ። ኦ ሃሌሉያ ክብር የሆነልህ ኢየሱስ ክብር የሆነልህ ክብር የሆነልህ፣ ገብቶን እንድንዘምር ስለረዳህን ተመስገን። ገብቶን እንድንዘምር ከአጀብ ያወጣህን ስምህ ይባረክ። ከአጀብ ያወጣህን ስምህ ይባረክ። ሃሌሉያ